ኦኬ፣ ኦኬ አሁን ቆይ፣ ቆይ፣ አንድ ያልገባኝ ነገር እስኪ እናንተም የቤ አስተውላችሁ ከሆነ ማባረፍ አላውቅም፣ ግን እንደው ወንድ ልጅ ሲገረዝ፣ ኦኬ፣ ቀሚስ ነገር እንደዚህ ነገር ላይ ያደርግ ይችላል። እስኪ ደርቅ ምናምን ተብሎ ማለት ነው። ነጠላው ምንድን ነው? ጎበዝ ምንድነው? ኦኬ፣ ነጠላው እሺ፣ ነጠላው ሲገርመኝ ዱላውም ተከተለ እንጂ። ቆይ አልገባኝም። ቆይ ምን የቀብር ስነ ስርዓት ነው? ዮሴፍ ነው አድርሰው የመጣው? አልገባኝም። ቀብራው ነው? አርባና ሰማኒያውን እየበላችሁ ነው ወይስ ምንድን ነው? ነጠላውን ከላይ መደረቡ ምንድን ነው? ቆይ ከዚህ ህይወት ጋር ምን አገናኘው ነጠላውና ዱላው? አይ ኢትዮጵያ፣ አይ ኢትዮጵያ፣ አይ ኢትዮጵያ። ምንድን ነው ቆይ ስጠፊ ምን ሆነሽ ነው የጠፋሽው? ይልሻል። ቢከስ ያስ ይሻላል። ሰላም ሰላም ፍሬንዶች፣ እንዴት ናችሁልኝ? ሁሉ አማን ነው ወይ? አብርሽ የቄራው ነኝ። ዛሬ መጥቻለሁ። ዛሬ እንግዲህ ያው ከአንድ ወር ከምናምን በኋላ ነው መቼም የተገናኘ ነው እንደምታውቁት። ትንሽ ከባለቤቴ ጋር የከባድ የመኪና አደጋ ደርሶብን ሆስፒታል ነበረን እና እግዚአብሔር መስገን ሁሉ ነገር እግዚአብሔር ሰላም አድርጎት። ትንሽ ከባድ አደጋ ደርሶባትም ነበረ የበለጠ እሷ ላይ ማለት ነው። አሁን እግዚአብሔር መስገን ድናልኝ እየተንቀሳቀሰች እንትን እያለች ነው። ሁሉን ነገር ተስተካክሏል። ብቻ ሁሉ ነገር እንደ እግዚአብሔር ፍቃድ ክብሩን አምላክ ይውሰድ ነው ብለው ከምንም በላይ ማለት ነው ክብሩን አምላክ እሱ ይውሰድ። በቃ ከሞት አደጋ የሸፈነን አምላክ ክብሩን ይውሰድ፣ እንዲህ ብዬ ነው ማልፈው። ለምን ከዚህም በኋላ ብዙ እናሳልፋለን። የህይወት እጣፈንታ ምን እንደሚመጣባችሁ አታውቁምና የሚመጣውን አሜን ብላችሁ እየተቀበላችሁ፣ የምትችሉበትን ጸጋ ፈጣሪ እንዲሰጣችሁ እየለመናችሁ መቀጠል ነው። ከዛ ሁሉም ያልፋል ማለት ነው። የጦርነት ወሬ፣ የምን ወሬ፣ የምናምን ምናምን ያለው አረ ምንም የሚያስጨንቅ ነው እንዳለው ወሬው ምናምን። ዛሬ እስኪ እንሳቅ። ዛሬ እስኪ መጥቼ የላችኋለሁ በቃ አምባክ። እውነቴን ነው ብላችሁ በሚዲያ ሪሞታችን የምንመለከታቸው አንዳንድ ሰዎች አሉ። የኛ ኳ አሁን ጦርነት ምናምን እንላለናል። አረ የኢትዮጵያውያን ሚዲያ ጦርነት፣ ሴቱ በጥፊ እየተላጨልኝ አይደል እንደ እየተደበደበልኝ ወንዱ ግርዛት ላይ ኮኖ ጎበዝ። እኔ ጥፊ ትልላችኋለሁ እንዴ ያልተገረዘ ሁሉ ተገረዘ ስላችሁ እናያለን። እሱን ወደ ሚዲያችን እንጋብዛቸው። የሚዲያ ሪሞታችን ቃኘት ቃኘት ስናደርግ ያገኘናቸዋሉ። መነጽሬን እንትን እንዳልል ምናምን ያው ትንሽ በተስተጓጎለው ነገር ያለውበት ዝም ብዬ ነው የገባሁት ማለት ነው። ባካችሁ ሰብስክራይብ ማድረግን አትርሱ። እንዲሁም ደግሞ ይህንን ቪዲዮ ላይክ ላይክ ላይክ አድርጉ። በቅንነት ለአቅመ ሼር የደረሳችሁም ደግሞ ሼር ሼር ብታደርጉም ደግሞ አይከፋም። ቅንነት ምን ከኪስ አይደለም። በቃ ሼር ሼር አድርጉት፣ ቫይራል እንዲወጣ አድርጉልኝ። ያው ቆይቼ ስለመጣው ይህን ቪዲዮ ብዙም እይታው ሊቀንስ ይችላል እና ባካችሁ ሼር በማድረግ ተባበሩኝ። አላችሁ ፈገግ እያላችሁ ዛሬ እስኪ እንሳቅ፣ ብዙም ወሬ አላብዛባችሁ ላስገባቸው እና ከዛ እንትን እንላለን። ግን በመጀመሪያ ግን ምንድን ነው እየተፈጠረው የሚለውን እስኪ በአጭሩ ነው እስኪ

እንዳያችሁት ነው ወከባው ተጧጥፏል። አሁን እያንዳንዷን እስኪ መጀመሪያ የሆነ አንድ ሰገጥ ያየው ደግሞ እንደ አዲስ ነው ገባ ብዬ ሰብስክራይቡም ሳየው ገና ብዙም አይደለም። እንደ ገና ከመጀመሩ እንደዚህ ይችል ልጅ በጥፍ የላጨ አሁን እንደው ትንሽ ሰብስክራይቡ ከፍ ቢል በጠረባ እንዲ ሶስት ያዞራት ነው ወላ ምንድን ነው ብዬ ሀሳብ ያዘኝና ገርሞኝ ጠርቻቸው እስኪ ቆይ አክሽን ስለው የሰሩትን እንየውስ አስገባቸው፣ እስኪ አስገባቸው ጎሽ ጎሽ፣ በጣውላችሁ እስኪ አቁማቸው። አሁን አክሽን። ውሳኔ ውሳኔ፣ እስኪ ግዙልኝ። መነጽሬ ተሰበረች። መነጥሬ ብትኖር ኑሮ አይመጣም ነበረ። አተ ግን ይሁን ጫና ያድርገዋል አልከው፣ እስኪ ጫና አድርገው ግድ የለም። ያው ለብር አይደለ? ቀጥል አክሽን። ማጀብኔ ይላሉ አላማረኝም። እስኪ አቺ ሂጂ ሂጂ። እንደውም አቺ እየተጠፈጠፈች ትሰራለች እ በቃ ሂጂ። አንቺ ምን ይደረጋል? እስኪ ከዚችኛ ዋጋ እስኪ ከዚህ እና አንቺ አንቺኛ ቆም። አክሽን አቤት አቤት፣ ይኸውላችሁ ይህንን ነው የምላችሁ። እንግዲህ ታዲያ ሌላ ጦርነት ውስጥ ገብተናል እኮ ይሄ ሚዲያ። አሁን የሆነ ዜና ሰምቼ ነበረ፣ ኢትዮጵያ ውስጥ ክፍያ ቆመ ይቱ ምናምን ሲል ቅውን ያልኩት ወይኔ ጉድ እንዴት ለምን እንዴ አሁን እንዴት ሊለቀስ ነው? ለቅሶ ምናምን ላንሰማ ነው ማለት ነው እንዴ? ቄጣቸውን ደፍ ነው እኮ የሚያለቅሱት። ፍቅር ፍቅር ቢለው ድራማ የሚጫወቱብን ምን ካሜራማኑ ሰግጦ ሲደባደቡ እንደምንም አያገላግላትም ግደለው ግደለው እንደው ትጋደላት አለው እንጂ ቀርጻት አለው ረቃት አለው። ገቢ ነው ስራ ነው እንደ በካሜራማኖቹ ጉዳይ ላይ እንመጣበታለን። እሱ ሌላ ርዕስ ነው የሚያስፈልገው ጎበዝ እንደ እስኪ እያንዳንዱን ዩቱብ የሚዲያ ሰዎችን እንዳለ አሁን እንግዲህ ያው ውጥንቅጡ ጠፍቷል መቼም ለመታየት ተብሎ ድብድብ መኖር አለበት። ቤተሰብ መግባት አለበት። ክብርህን መሸጥ አለብህ። ሴቷም ችግር የለም እና ወከባ ድብድብ፣ ምናምን ላይ ካሜራማን ኮንክ የዩቲዩበር ትቀርጻታለህ ከሰውነት ባህሪ የወጣህ መሆን አለብህ። አከተመ። እውነታው ይሄ ነው። እቀርጻታለሁ ገዳር እርጭፍ ልክ አርጋት ከፈለከ፣ አይደለም ጥፊ በጫማ ጥፊ ብትላት እቀርጻለሁ፣ ክፈለኝ እንጂ አረ አይመለከተኝ አላየዋችሁም። እኔ አንዳንዴ አይ አይ እኔ ሚዲያ አንዳንዴ ያስቀኛል። እግዚአብሔርን በጣም ነው የሚያስቀኝ። ከሁሉ በላይ ደግሞ የገረበኝ ይሄው ልጅ መሰለኝ። እመቤት ምን ነው፣ እመቤት ምን ነው። በቃ በቃ እንዲ ነው በቃ ይውማ

እንዳልኳችሁ ነው። በቃ ድብድብ ከሌለው ሚዲያ አይታይም ተብሏል። ፍቅር ምናምን ያሁን የትዳር ህይወት እንደዚህ ሆነ ረዋ የሆነ ደስ የሚል ይሄ በቃ ትዳራቸው እንዴት እንደሚመራ መከባበር፣ መተሳሰብ፣ ፍቅር ምናምን የሚለው ነገር ላ ላ ላ ሚዲያ ላይ አይቀርብልህም። የቤት ገበና ድረስ ቤት ድረስ እንመጣላለን እየተሰዳደብክ እንዲህ ወገቡን ይዞ አሁንማ ወንዱ ሁሉ ወገቡን ይዞ የሚሳደብበት ሚዲያ ሆነን እኮ በቃ ፍቅረኛ ይሁን ባለቤት ይሁን በቃ የሆነ ሰዓት ይላመድና ፓርትዋን ፓርትቱ ከተዘራ በኋላ ፓርት ስሪ ላይ ሲገባ ፓርት ዋን ና ፓርት ቱ ላይ ሴቷ ነበር ወገቧን ይዛ የምትሰዳደበ የነበረው። ልክ ፓርት ፎር ላይ ሲደርሱ ግን ወንዱም ወገቡን ይዞ መሰዳደብ ይጀምርልሃል። በቃ ካላስ ምንም መሽለጥለጥ ይጀመራል። ገቢው ይጥማላ። ገባችሁ? የድብድብ ክብርህን ሽጦ የማምጣት ገንዘብ ይጥማል። ግን ብሩ ቢበዛም ክብርህን ግን እንዲመልሽ እገዛለሁ ብትል አይገዛም። ያ ነገር ትንሽ ትንሽ ይሰማኛል ይሰማኛል። አሁን ወደ ዋናው ስቱዲዮ እንግባ፣ እንሳቅ ደግሞ። አሁን ደግሞ እስኪ ወደ ግርዛቱ ከመሄዳችን በፊት እነ ቃል ቤተሰብ ጋር እስኪ እነ ዋል ዛሬ እነ ቃል ቤተሰብ ነው። ቀስ እያልን ነው አሁን ያዩዋቸው አሉ። አሁንም የሆነ ፓርት ላይ ደግሞ ማነው ማናት ስሟ? ወይኔ ጠፉኝ እኮ አንተ እንዴ አንተ እንዴ እንዴት እናንተናም አበደች ተብሎ ድጋሜ እንትን ታስራ ምናምን ነበር አሉ እስኪ እንመጣለን ችግር የለም እንቃኘዋለን ምንም ችግር የለም ነጭ ነጫን በቃኛ ምንም ነገር የሚያመልጠን ነገር የለም ከዚህ በኋላ እስኪ እንደ ቃል ቤተሰብ ጋር የድሮ ፍቅረኛዋ ወደ ቤተሰቧ ወደ ቃል ጋር ሂድ ብሎኛል መግቢያውን እናድርገውና ከዛ መንደርደሪያ ያህል ሶቶ እንገባለን ወደ ሳቁ አይመስላችሁም በል እስኪ ሂድ ቤቷ ሂድና ጠይቃት ከዛ ቶሎ ገለል በልልኝና ወደዛኛው ንግባ ሂድ። አይ አይደለም እንደዚህም ሲበዛ የሚያስጠላል እኮ። እንዴት እንዴ! ካሜራማን አስቀምጠሽ እየወጣሽ ከዛሱ መጣ እንዴ መጣ። ካሜራው የተቀመጠውስ እንደሚመጣ ታውቆስ ከሆነ ድረስ ላሽ ማለት ነው ያለብሽ። በቃ ያው ነው፣ ባላየ በቃ እንደምመጣ ምናምን አይደለም። እሺ፣ አዎ አሁን አባሪልኝ ይሄንን ልጅና ወደ ዛኛው ወደ ሱ ወደ ጥሩ ትዳር አጋርሽ ጋር እንሄዳለን። አባሪልኝ በቅ ይሄን ነው። አንቺ እንደዚህ ነው የሚያምረብሽ። ር ማለት ነው ትክክል። አሁን ወደ ዋናው ባሏ ልላካት አይመስላችሁም? እሱም ትንሽ አሁን እያቅራራ ነገር ነው መሰለኝ፣ አደለ፣ ይመስለኛል። እስኪ ሂጂ ወደ እሱ በቃ መፍትሄ ነው። እኔ ወንድ ነኝ ብዙ ነገር ደግሞ ያስፈልገኝ፣ የትኛውን ማማራጭ መምረጥ ደግሞ መፍትሄ ነው፣ ልክ ነው። እና ማቅራራት አለበት ወንድ ልጅ አይደለ እንዴ? እንዴት አያቅራራብሽ፣ ትቀልጃለሽ እንዴ? ከምንም በላይ አሳቀኝ ደግሞ እዚህ ችግር ነው። ልክ እሱ አሁን አቅራራ አይደለ። ከዛ እርስ በራስ የሚተራረቡት ነገር በጣም ነው በሳቅ የሚገለኝ። ከዛ ምንና የቃል እህት ምን አለች? እስኪ እንስማት አነጀውሽማለሸጣአንድ ወጠጤ ወጥጡ ጥጣልሻ አሁን እኔ አሁን እኔ አሁን በዚህ ብስቅ ሲኦል ቪይፒ እያዝልኛል ወይስ ልሳቅ? እነሱ ለተተራረቡት እኔ ምን አገባኝ? እኔ አልተረብኩ አይደል እንዴ በቃ

ሆስፒታል ገብቼ ነገሮች ተቀይሮ ነው እንደ የወጣሁት። እንደ ጎበዝ እንደ ተው እንጂ፣ እንዲህ ነው የሚጨበጨበው እኮ ጎበዝ። ወንዶች እንደዚህ ሴት ፊት ላይ ማጨብጨብ ተጀመረ። ኦኬ ቀጥል። በዚያ አድርግ፣ እንደዚህ መታልበት። እንዴ እንዴ፣ እንዴት ነው የሰደድከው አንተ? በጣ አንዳ ደርሺ በሺ በጣ አንዳ ደርሺ በሺ በጣ አንዳ ደርሺ በሺ ከቦክስ አይተናነስም። እውነቴን ነው። ምን ይላል ይሄ እንዴ? በጣ አንዳ ደርሺ በሺ በእርግጥ በነገራችን ላይ የፊልም ተዋናዮችን ምናምን የሚያስንቁ እያየን ነው። ያኒ ድራማን ቢሆን የሚሰሩት ያኒ ቢያንስ መተወን እንኳን መቻል ራሱ ትልቅ ነገር ነው፣ ጎበዝ መነሻቸውን ስለማቅ አሁን ያሉበት ሁኔታ እንደሞ ሳይ ደግሞ እውነት ከልብ ነው። እኔ አሁን ጀስት ፈታ ለማለት ምናምን ያህል ነው እንጂ የምትሰሩት ስራ ጎበዞች፣ በቃ የሚደነቅ ነው። በቃ ትወናን እንደዚህ መተወን መቻል ራሱ ገባችሁ። ስለዚህ የፊልም ኢንዱስትሪን ከፍ ታደርጋላችሁ ወደፊት ብዬ አስባለሁ። እውነቴን ነው። እስኪ ምን ነው ቃሉ? ምን ነው ዝም አልሽው እንዴ? አሁን ጅብ ከሄደ ውሻጮ የት ሄደ? ተነሽ እንጂ ወኔሽ የት ሄደ? ተነሽ እኔ ግን አንቺን አክብሬን አሁን ነበር ማበላው እዚሁ ረግጠው ነበር። አንቺን ቴን አክብሬን ሁሌ እንድትገልጽብኝ ስላልፈለግኩ ገባሽ። በቃ እንደዚህ ነው ማቅሽ፣ እንደዚህ ነው ማቅሽ። እኔ በቃ አሁን እናደርጋለን መሰለሽ። እኔ ወንድ አመጣልሻለሁ። ወንድ አልፈልግም። ምን አልፈልግም? ወንድ አልፈልግም። ቆይ ቆይ ቆይ እንዲህ የሚያስጨው የወንድ ጉዳይ አሁን ኢትዮጵያ በኢትዮጵያ ኑሮ፣ አሁን የወንድ ጉዳይ እንዲህ የሚያስጨው ነው ኑሮ ነው። እናንተ እንደኛ እንኳን ስደት ሆነን እንደዚህ ለወንድ ለሴት ብለን እንዲህ አልጮንም፣ ግን ለማንኛውም ቃልዬ ይዞ መጥቷል። አስራ አምስት ቁጥር መስሎልሽ መጥቷል። ይኸውልኝ ይዛትና በሳተላይት እናያችሁ የእናንተን ድራማ። ታዲያ ምን ይላል ይሄ? በልቀጥል አክሽን

እነሱ እኳ ይጨርሱ እስከዛ ይጨርሱ። አሁን ከዚህ ቀጥሎ ማሰማችሁን እዛው እንደዚሁ እየተፋከቱ ከዛ በኋላም ቃል ምን ብላ እንደምጠይቅ ዩሁ ስሙልኝ ነው። እኔ የለሁበትም። መጋኛ መጋኛ፣ ሆን የቀትር መጋኛ አለ እንዴ? ቆይ የሌሊት ነው። ማን ነው? እየተደባደብክ ነው ከአንድ ሰው ጋር። ከዛ ዱብ ስትል ማነው የጣለኝ? ማን ነው? ቆይ። አይ ከእነ የለችም። ንቄሻለው ነው ለማለት ነው ወይስ ምንድን ነው ያልሽው? ከዛ በኋላ ተነስታ በይ አጠጫቸው።

በቃ አዎ፣ የወንዶች በጣም ፈላጊ ያለሽ የታወቀ ነው። በቃ ስለዚህ እስኪ በስተመጨረሻ ምን የምትዩ አለ? ወደ ግርዛቱ ከሜዳችን በፊት የምትዩ ነገር አለ? አሁን ደበቅ ቀበሉ፣ ከ18 ዓመት በታች የሆነ ከዚህ በኋላ እንዳያየው። በሉ ቁጭ በሉ። እስኪ አሁን አንተ ምን ሆነህ ነው እንደዚህ? እዚህ ላይ ጭንቅላቷ ላይ እስኪ ወጣ ድረስ አብረህ እያደረክ አብረህ እየተኛ ምን ሆነህ ነው? ቆይ አንተ ምን ቆይ እንደውም ተጠያየቁ፣ ራሳቸው ይጠያየቁ ይመስለኛል። ምንድን ነው የከነከነሽ? ምንድን ነው የጨነቀሽ? ቃሉ ንገሪ። ጠጋ እንኳ ሳትል ርቀኸኝ ተኝተህ አደርክ። ጠጋ እንኳ ሳትል በእኔ ብሶ ያልተናደርኩ ደግሞ አንተ ልትናደድ ይገባሃል እንዴ? በይ ቀጤ ምን ግድግዳ ያጣያ ያደርገው? እኔ ዝም ብዬ ነው እንደዚህ እንትጠጣ ግቼ የተኛሁት እንጂ። ምንድን ነው ግርግዳ? ሰው ነው ግርግዳ እና ያደርገው? ለምንድን ነው? እኔ ዝም ብዬ ነው የተኛሁት። ምንም ነገር ወሬ አልፈልግም። ምንድን ነው ጀርባ ሰጥተህ የምትተኛው? ለምንድን ነው እሷ እንዲህ እያማራት እንዲህ አናቷ ላይ ወጥቶ በሰው ተወርቶባት? ምንድን ነው ነው አሁን ጥያቄው? ጠይቀው። አንቺ ምንድን ነው ጠይቅ፣ በደንብ መልስ። እንደዛ ስትይኝ ኮኒ ዳር ዳር ምለው ያለ ምክንያት አይደለም። ይታል ምኑን የለኝም እንዳትል ዋናው፣ አህመሽኝ፣ ዋናው አንተ እሱ ላይ ነው ያዙልኝ። የለኝም እንዳትል አላለችም። ምን ምን የለኝም፣ ምን የለኝም ይበል። እንዴት የለውም? እንዴት አሁን ቀልድ ነው። በል ወደ ገደለው ግባ እባክህ። ምንድን ነው አሁን፣ ንገራት በቃ። በእኔ ሁን ንገራት። ያለ እኔ እኮ ቃል አልተገረዝኩም። ምን ምን አልተገረዝኩም እኮ ነው ያለው። የለም አይደለም ያለው እንደ ዋናው ነገር የለም እንዳትለኝ ጥያቄው እሱ ተመለሰልሽ አልተገረስኩም ማለት እኮ በቃ ሄዶ በተተተተተተመኘሹ ታገኘዋለሽ። ከዛ ምንድን ነው ምን አስቸኮለሽ እንዴ? እስካሁንስ ቆይተሽ የለ እንዴ? እንዴ ያልሽው እኔ እኮ ቃል አልተገረዝኩም። እኔም ደነገጥኩ። አሁንስ እንዴ የምር ነው። አረዴ ቶሎ በይ ይዘሽው ሂጂ፣ ይዘሽው ሂጂ። አስገርዢ፣ አስገርዢ፣ ቶሎ በይ

አይዞሽ አይዞሽ አይዞሽ፣ ትደርሽበታለሽ። አይዞሽ በቃ ጣጣ ጣጣ። ከዛ በኋላ ጠፈፍ ስኪል መጠበቅ ነው። ከዛ በኋላ እንደ ቋንጣ ታደርቂውና በቃ ካላስ። ምን ምኑን? ስለምንድን ነው? ያኔ መታረስ ስላለበት ነው። አርገሽ ጥብስ ምናምን ታቢያለሽ፣ ወዲያው ይድናል። በቃ ካላስ ወደ ገደለው ነው። ከዛ በኋላ ማንጋ ነበር። አባ አባ አባ ማንጋ ነው። እስኪ ማንጋ ነበረ ገራሹ ሰውዬ አስታውሽኝ። እስኪ ንገሪው ሰመነ ወላ ወላማ ወላሌ የለም እንዳይሰሙ። ጋሽ መኮንን የሚባል ሆ አስታወሽኝ። ጋሽ መኮንን፣ ጋሽ መኮንን። እስከዛ ድረስ ግን ግን እስካሁን እንዴት ሳይገረዝ ቆየ? እስኪ ጠይቂ፣ እስኪ እንዴት ለምን

በሉ አባባ ተዋናይ ይቀጥሉ። በሉ አሁን መቁረጥ ምንድን ነው? መቁረጥ ነው የሚባለው። ይሄ ምንድን ነው? መቁረጥ። ይግረዙት ይግረዙት፣ ወይ ይግረዙት። ያማል። እንዲህ አባ አምም አይዞ እሺ። አባ እንግዲህ አይ፣ እኔ ደግሞ አፌን ስቆጥብ ዝም ስል አበዛችሁ። ተው አባባ፣ ማሙሽ እንዴ፣ ምንድን ነው ተው፣ እንዴ። ምን የምንቀልድ ነው እንዴ? አርፈህ ተገረዝ ነው እንዴት ማለት ይሁን። ግርዛቱን ይቀጥሉ። አባባ ማሙሽ ሊያለቅሱ ነው። ቀጥል። ስትወልዱም ታዲያ አሳዩን። እሺ፣ ስትወልዱም ደግሞ አሳዩን። ይሄ እንዳይቀር ስትወልዱ ሲወጣ ሁሉ ማየት አለብን። ቃሉ ትምጣ። ምን እንድትይዝል ነው እንዴት? እንደዚህ ዛ እሳቸው ይቆርጣሉስ? ይቅር ይበላኝ። እንደው ክፉ ተናግራላችሁ ወላ። ቀጥል ሰብስቢ በይ እንትኑንም ሰብስቢ እሱንም ሰብስቢና፣ በይ ወደ ቤት እንግባ፣ እና እቤት የተፈጠረውን ደግሞ እኔውና በዚህ እንዝጋ፣ ስቀን ማለት ነው። በይ ዘሽው ሂጂ፣ ቀስ ማለት የያዘው ቀስ፣ ምን የወለደች ሴት እኮ መሰልክ ቀረ። ቆይ እኔ አልገባኝ። ቆይ ቃ ቃሉ በጣም ነው እንዲያማረሽ እንደ ጠፈፍ ሲል እንኳን መጠበቃ ካታት እኮ አሁን እቤቱ አስገብታም እንደምትለው ይኸው፣ እሷ ሌላ ታሪክ ነው። በቀ እምቢ ትልና አይነት ነው። ከዚህ በኋላ እሱ ሌላ ታሪክ። ተበቀልሽኝ። ስሙልኝ፣ እንደው ወንድ ልጅ ሲገረዝ ቀሚስ ነገር እንደዚህ ነገር ላይ አደርግ ይችላል እስኪደርቅ ምናምን ተብሎ ማለት ነው ነጠላው ምንድን ነው ጎበዝ ምንድን ነው ኦኬ ነጠላውን እሺ ነጠላው ሲገርመኝ ዱላውም ተከተለ እንጂ ቆይ አልገባኝም ቆይ ምን የቀብር ስነ ስርዓት ነው እንዴ ዮሴፍ ነው እንዲያደርሰው የመጣኸው አልገባኝም ቀብራው ነው አርባና ሰማኒያውን እየበላችሁ ነው ወይስ ምንድን ነው ነጠላውን ከላይ መደረቡ ምንድን ነው ቆይ ከዚህ ህይወት ጋር ምን አገናኘው? ነጠላውና ዱላው ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ ምንድን ነው? ቆይ ይኸውልኝ ዱላ ዱላ ነው። አ የጠየቀው እስኪ ስጩ ዱላው ተሰጠው። ቀሚስ፣ ነጠላ፣ ዱላ ለምን ሲባል ለግርዛት ምን? ከዛ በኋላ እዚህ ጋ አሁን ይኸውልኝ፣ እዚህ ጋ እግርህንም አብረውን እንዴ የቆረጡት አልገባኝ። ተሽመደመደ እኮ እንደዚህ እግሩ። እንዴ ይኸውልኝ እስኪ እኒ እስኪ እንግዲህ ፍርዱን ለእናንተ ትቼዋለሁ። ዘና ፈታ እንዳላችሁ እርግጠኛ ነኝ። አንቺ እየሸና እንዳይሆን ሂጂ። እንደ ጌሾ አስጥቶት ነው። ምን ቀረ ይደረጋል እኮ የሆነ እናቶች ሲያሰጡ ምናምን እንዲህ ነጠላ እንዲህ ያለብሱታል፣ ንፋስ እንዳይወስደው ምናምን ይመስለኛል። እና አስጥቶት ፈረደበት ይሄ ነገር። አቤት! ወደፊት ጉር ነው ጉር ነው። አሁን እንደዚህ ገና ከእንትን ከመገረዙ እንደዚህ ስቃዩን ያበሉት እንዴ? ኧረ ተው። ይሄን ይመስላል። ለማንኛውም ዘና ፈታ እንዳላችሁ እርግጠኛ ነኝ። ያው አመቺ ቦታ ባልሆንም ግድ መስራት ስላለብኝ መግባት ስላለብኝ ገብቻለሁ። ለማንኛውም ሰብስክራይብ፣ ለቤት አዲስ የሆናችሁ እባካችሁ ሰብስክራይብ ሰብስክራይብ አድርጉ። ምንም እንትን የሚለው ነገር የለም። ላስታውሳችሁ ብዬ ነው ዳችሁም እንደማገብራችሁ አትርሱ። በስደትም በአገር ውስጥም ያላችሁ ባይ ባይ